ጤና ይስጥልን ሰላም። በኢትዮጵያና በመላው ዓለም ያላችሁ ተከታታዮች በያላችሁበት እንደምንቆያችሁ አንድ ሰዓት ሆኖ ሁለተኛው ምዕራፍ ኢቲቪ ዜና 57 ተመልሶ አላበይት ነጥቦችንና ኢትዮጵያ በአፍሪካ ነጻ ንግድ ቀጠና ስምምነት ግብይት መጀመሯም ለሀገሪቱ እድገትና የልማት ጉዞ የጎላ ሚና እንደሚኖረው ተገለጸ። በኢትዮጵያ አዲስ የተሽከርካሪዎች የመለያ ሰሌዳ ቁጥር ተግባራዊ ሊደረግ የእስራኤል መንግስት የጋዛን የሰላም እቅድ ስለማጽደቁ ደግሞ ከውጭ ዛ ሰለሞን ኃይለ ኢየሱስ ነኝ። አብራችሁን ቆዩም። እነዚህ ለውጦች የመንገድ ዳር ለውጦች ብቻ አይደሉም፣ የአዲስ ታሪክ የመጀመሪያ ምዕራፍ እንጂ። በተጓዝን ቁጥር በመንገዳችን ለልጆቻችን ተስፋን፣ ለቤተሰባችን ቋሚ ደስታን፣ ለሀገራችን ብርሃንን የሚፈጥሩ አጋጣሚዎች ይፈጠራሉ። ከፊታችን የእያንዳንዳችን የማደግ ሕልም ያዙ ገጾች፣ የትውልድ ተስፋ የሆኑ ምዕራፎች፣ የአገር የወደፊት ራዕይ እውን የሚሆኑበት ቁልፎች የመደመር መንግስት የተደረደሩ ቃላት ብቻ ያልሆኑ ቤተሰብን ከሀገር ሀገርን ከተስፋ ያጋመዶ የቤታችን ደስታ የሀገራችን የእድገት መንገዷ ናቸው። እነዚህ ገጾች የአንድነትን ጥንካሬ፣ የመሰባሰብን አቅም፣ የህልምን ጉልበት የምናይባቸው ናቸው። የመደመር መንግስት የቤተሰብ ስጦታ። ተመልሰናል። ቀዳሚ ወደሆነ ዘገባ ልሻገር። ፍትህ ፈላጊዎች ባሉበት ሆነው ጉዳያቸውን የሚከታተሉበት መተግበሪያ ይፋ ሆነ። ቴክኖሎጂ መራ ዘማኝነት ላይ የሚያተኩረው ይኸው የዲጂታል 2025 ስትራቴጂ በስኬት መጠናቀቅን ተከትሎ አሁን በበለጠ የማሽን ግብአት ወይም አውቶሜሽን በመጠቀም አገልግሎት አሰጣጥን የሚያጠናክረው ዲጂታል 2030 ማስጀመራቸውን ነው ጠቅላይ ሚኒስትር አብይ አህመድ የገለጹት። የፍትህ ተደራሽነት ለዜጎች እጅግ አስፈላጊ ከሆኑ ጉዳዮች አንዱ መሆኑን እውቅና በመስጠትም የፌዴራል ከፍተኛ ፍርድ ቤት ፈጣን ግልጽና ውጤታማ የሆነ ስርዓት ለመገንባት በጽናት እየሰራ ይገኛልም ብለዋል ጠቅላይ ሚኒስትሩ። ዛሬ የጠቅላይ ፍርድ ቤት የፍርድ ቤት ሂደቶች በአግባቡ መቀዳታቸውን ለማረጋገጥ ድምፅን ወደ ጽሁፍ የሚቀይር ብሎም በአስተማማኝ ሁናቴ የተጠብቀው የሚቆዩበትን ስማርት የፍርድ ስርዓት አልምቶ በመመልከታቸው ደስታ እንደተሰማቸው ነው ጠቅላይ ሚኒስትር አብይ አህመድ የገለጹት። ስርዓቱ ፍትህን ፈላጊዎች ወደ አዲስ አበባ ተጉዘው በአካል በችሎት መገኘት ሳይጠበቅባቸው ባሉበት ነው ጉዳያቸውን ለመከታተል እንደሚያስችላቸው ይታመናል። በተጨማሪም የለሙት የኔትወርክ ኦፕሬሽን ሴንተር እና ኢንተግሬትድ ኬዝ ማኔጅመንት ሲስተም የፍርድ ሂደት ባለ ጉዳዮች በዲጂታል አውታሮች ጉዳያቸውን እንዲከታተሉም የሚያስችላቸው ነው። በአሁኑ ወቅት 24 የፌዴራል ቅርንጫፎች በስርዓቱ መሸፈናቸውን የገለጹት ጠቅላይ ሚኒስትሩ ይህም ተግባር ወደ ክልሎች መስፋት እንደሚጠበቅበትም አሳስበዋል። በሌላ ዜና ረቡ በሃላባና በከምባታ የነበረንን የሞዴል የገጠር መንደሮች ርክክብ ስነ ስርዓት በማስቀጠል ዛሬ ደግሞ በሀድያና ስልጤ ዞኖች የተገነቡትን አስረክበናል ብለዋል ጠቅላይ ሚኒስትር አብይ አህመድ። እነኚህ ባለሶስት መኝታ ቤት መኖሪያቤዎች ለማብሰያ የሚያገለግል የባዮጋዝ መሳሪያ፣ የፀሐይ ኃይል ማመንጫ፣ የዶሮ ማርቢያ፣ የተለየ የእንስሳት በረት የተሟላላቸው ሲሆን በተመጣጣኝና አነስተኛ ወጪ አካባቢው በሚገኙ ግብዓቶች የተሻለ መኖሪያ ከማስገኘታቸውም አንጻር ለገጠሩ ማህበረሰብ ብልጽግና ያለንን ህልም የሚያሳዩ ናቸው ብለዋል ጠቅላይ ሚኒስትሩ። እንደ ማህበረሰብ አዳዲስ ሀሳቦች ሲፈልቁ አይቻልም በሚለው የቆየ አስተሳሰብ የመፈተን ተግዳሮት ይደቀንብን ይሆናል። ይሁንና በተጨባጭ በሚታየውና በተገኙት ውጤቶች ላይ ወደ አለማመንና አለመቀበል በሚመራን የሀሳብ ወጥመድ ውስጥ መውደቅ የለብንም ሲሉ ጠቅላይ ሚኒስትሩ አሳስበዋል። ዜጎች ለውጥ እንደሚቻል ሀብቶቻችንን ወደ ትክክለኛ የቅድሚያ ትኩረቶቻችን ካዋልንም ማህበረሰብን በእርግጥ ማሻገር እንደምንችል ማመን ይገባቸዋል ሲሉን ገልጸዋል። ጠቅላይ ሚኒስትሩም በአራቱ ዞኖች የተሰራው ይኸው ስራም በመላ ክልሉ መደገምም እንደሚኖርበት ጠቅላይ ሚኒስትር አብይ አህመድ ገልጸዋል። የክልሉ አመራር ይህንን ታላቅ ስራ እንደሚያስፈጽመውም እምነት ጥያለሁ ብለዋል ጠቅላይ ሚኒስትር አብይ አህመድ። ዘገባዎቻችን እንደቀጠሉ ናቸው። ኢትዮጵያ በአፍሪቃ ነጻ ንግድ ቀጠና ስምምነት ግብይት መጀመሯ ለሀገሪቱ የእድገትና የልማት ጉዞ ሚናው የጎላ እንደሚሆን ይታመናል። ኢትዮጵያ በአፍሪካ ንግድ ነጻ ቀጠናም የመጀመሪያ የንግድ ጭነቷን ለውጭ ገበያ ማቅረቧ የኢኮኖሚ እድገቷን በከፍተኛ መጠን እንደሚያሳድገውም ይጠበቃል። በጉዳዩ ዙሪያ ባልደረባችን ብሩክታዊት አስራት ተከታዩን አዘጋጅታለች። ኢትዮጵያ በአፍሪካ ነጻ ንግድ ቀጠና የመጀመሪያ የንግድ ጭነቷን ወደ ተለያዩ ሀገራት ልካለች። በመጀመሪያ ጭነት ስጋ፣ አትክልትና ፍራፍሬ በኢትዮጵያ አየር መንገድ ካርጎ እንዲሁም ቡና፣ የጥራጥሬ ምርቶችና የቅባት እህሎች በየብስ ትራንስፖርት ተልከዋል። ኢትዮጵያ በንግድ ቀጠናው ተግባራዊ ተሳትፎ መጀመሯ የኢኮኖሚ እድገቷን በከፍተኛ ደረጃ እንደሚያፋጥነው ታምኖበታል። የስምምነቱ ዋና ዓላማ በንግድ የተሳሰረችና የበለጸገች ሰላማዊ አፍሪካን በመፍጠር በባን አፍሪካን ራዕይ መሰረት የኢኮኖሚ ውህደትን የሚያፋፋ የእቃዎችና አገልግሎቶች ውህድ ገበያ መፍጠርና ቀጠናዊ ሰንሰለትን በማጠናከር ምርትና ምርታማነትን በማስፋት የኢንዱስትሪ ልማታችንን ማፋጠን ነው። ይህን ዓላማ ለማሳካ የተወሰዱ ጅምር ስራዎችን ከግብ ለማድረስና አህጉራዊ ስኬቶቻችንን ለማጣጣም ኢትዮጵያ ይህንን ታሪካዊ ሂደት ማስጀመራችንና ሀገራችን የዚህ ሰፊ ማዕድ አንድ አካል መሆኗ ለኢትዮጵያ ብቻ ሳይሆን ለአህጉራዊ ትስስሩ ተጨባጭ አስተዋጽኦ እንደሚኖረው ምንም ጥርጥር የለኝም። በማስጀመሪያ መድረኩ ኢትዮጵያ የዚህ ስምምነት አካል ሆና ግብይት መጀመሯ የአፍሪካን እድገት በአፍሪካውያን የሚለውን እሳቤ ከግብ ለማድረስ ያግዛል ተብሏል። ኢትዮጵያ በአፍሪካ ነጻ ንግድ ቀጠና ግብይት መጀመሯ የ2063 አጀንዳን ከግብ ለማድረስ የሚደረገውን ጥረት በእጅጉ ይደግፋል። እርምጃው ኢንቨስትመንትንና በአፍሪካውያን መካከል የሚደረግ የእርስ በርስ ንግድን የሚያበረታታ ነው። ይህንን ጅምር ለማስቀጠል በንግድ መሠረተ ልማት ላይ ቀጣይነት ያለው ኢንቨስትመንት እንዲሁም የጉምሩክ አቅምን ማሳደግ ይጠበቅብናል። እውነቱ ኢትዮጵያ የአፍሪካ አህጉራዊ ነጻ የንግድ ቀጠና ስምምነትን በመተግበር የአፍሪካን ዕጣ ፈንታ በአፍሪካውያን ትብብር የመወሰን የዘመናት እምነቷን ያረጋገጠችበት መሆኑም ተጠቁሟል። ከአድዋ ድል እስከ አፍሪካ አንድነት ድርጅት ምስረታ ድረስ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 የአፍሪካ እጣ ፋንታ በአፍሪካውያን ትብብር መወሰን አለበት የሚለውን የዘመናት እምነቷን ታረጋግጣለች። ኢትዮጵያ የአፍሪካ አህጉራዊ ነጻ የንግድ ቃጣና ስምምነት ከማጽደቅ ወደ ተግባራዊ እንቅስቃሴ የገባችበት እርምጃ የመንግስታችንን ቃልን በተግባር የማረጋገጥ ባህል ቀጣይነት የታየበት ነው። ሀገራችን ኢትዮጵያ ከለውጡ ማግስት የተጀመሩ ሀገር በቀል የኢኮኖሚ ማሻሻያዎችን ተግብራ ፍሬውን ማየት በጀመረችበት ጊዜ ውስጥ ይህ የአፍሪካ ህጉራዊ ነጻ ንግድ ቀጠና ስምምነት በኢትዮጵያ ደረጃ ተግባራዊ መደረጉ ያካሄድናቸው ማሻሻዮች እንዳይቀለበሱና የጀመርነው ነው የብልጽግና ጎዳና ፍጥነቱን ሳይቀንስ እንዲቀጥል መደላደል እንደሚሆን እምነቴ ነው። በንግድ ቀጠና ስምምነቱ ኢትዮጵያ ያደረገችውን ከቀረጥ ነጻ ገበያ እድል በመጠቀም የመጀመሪያ ምርቶቿን ወደ ኬንያ፣ ሶማሊያና ደቡብ አፍሪካ ልካለች። በኢትዮጵያ አዲስ የተሽከርካሪዎች የመለያ ሰሌዳ ቁጥር ተግባራዊ ሊደረግ ነው። የትራንስፖርትና ሎጂስቲክስ ሚኒስቴር አዲሱ የተሽከርካሪ መለያ ሰሌዳ ቁጥር አተገባበር መመሪያን አስመልክቶ መግለጫ ሰጥቷል። ይህንን ጉዳይ በተመለከተ ባልደረባችን ጌታቸው ባልቻ ተከታዩን መረጃ አሰናድቷል። ተከታተሉትና እንመለሳለን። በኢትዮጵያ የተሽከርካሪዎች መለያ ሰሌዳ ቁጥር ተግባራዊ የተደረገው በ1934 ወይም 35 ዓመተ ምህረት ከጣሊያን ወረራ በኋላ መሆኑን የታሪክ ድርሳናት መረጃ ያመለክታል። እንግዲህ በ1956 ዓመተ ምህረትም አዲስ የተሽከርካሪ ሰሌዳ ተግባራዊ ተደርጓል ማለት ነው። ከዛ በኋላም ደግሞ በ1973 ዓመተ ምህረት እንዲቀየር ተደርጓል። ቀድሞ የነበረው የተሽከርካሪ ሰሌዳ መለያ ቁጥር ማለት ነው። የመጨረሻው ደግሞ በ19 አሁን ተግባራዊ እየተደረገ ያለው ነባሩ የተሽከርካሪ መለያ ሰሌዳ ቁጥር ስራ ላይ ሲውል ቆይቶ ነበር ማለት ነው። እንግዲህ እስካሁን በነባሩ የተሽከርካሪ ሰሌዳ መለያ ቁጥር 1.6 ሚሊዮን ተሽከርካሪዎች ተመዝግበው እንቅስቃሴ ሲያደርጉ ነበረ። እንግዲህ የተሽከርካሪ ሰሌዳ ቁጥርን መለያ ቁጥርን ለምን መቀየር አስፈለገ የሚሉትን ምክንያቶች ዋና ዋናዎቹን ስንመለከት እንግዲህ አሰራሩ ዘመኑን የዋጀ አለመሆኑ፣ ከዚህ በተጨማሪ ዓለም አቀፍ ስምምነቶችንም ያካተተ አልነበረም። ከዛ በተጨማሪ ለብልሹ አሰራርም የተጋለጠ ነበረ። በተለይ ለህገወጥነት ተመሳሳይ ታርጋ ቁጥሮችን ሌሎች አትመው በሌሎች መኪኖች ላይ ይጠቀሙ ነበረ። ተመሳሳይ ታርጋ ቁጥሮችም ስራ ላይ ሲውሉ ነበረ። ይህም አንዱ ችግር ነበረ፣ መቀየር ያስፈለገበት ምክንያት። ከዛ በተጨማሪ እንግዲህ እነዚህ ቁጥሮችም ተበራክተው እንደነበረ ነው የትራንስፖርትና ሎጂስቲክስ ሚኒስቴር መረጃ የሚያመለክተው። እንግዲህ አዲሱ የተሽከርካሪ መለያ ሰሌዳ ቁጥር ምን ይዞ መጥቷል የሚለውን ስናይ ከፍተኛ የምርት ጥራት አለው። ከዛ በተጨማሪ ዓለም አቀፍ ስምምነት

መሰረት ያደረገ ነው። ከዛ በተጨማሪ የወል ትርክትን በሚፈጥር መልኩም ተግባራዊ የሚደረግ ነው። ከዚህ ቀደም እንግዲህ የተለያዩ ክልሎች፣ ከተማ አስተዳደሮች ወጥ ባልሆነ መልኩ የተለያየ የተሽከርካሪ ሰሌዳ መለያ ቁጥርን ተግባራዊ ያደርጋሉ። አሁን ግን ተግባራዊ የሚደረገው ወጥ በሀገር አቀፍ ደረጃ ስራ ላይ የሚውል ነው ማለት ነው። እንግዲህ በቴክኖሎጂ የተደገፈም አሰራር አለው አዲሱ የተሽከርካሪ ሰሌዳ መለያ ቁጥር። ከዛ በተጨማሪ እንግዲህ ድርጅቶች ወይም ታዋቂ ግለሰቦች መሰረታዊ ይዘቱን ሳይለቅ በራሳቸው የተሽከርካሪ ሰሌዳ መለያ ቁጥርን አዘው ማሰራት ይችላሉ ማለት ነው። ስማቸውንም የሚገልጽ የድርጅቶችንም ስም በሚገልጽ መልኩ ማለት ነው። ከዛ በተጨማሪ የምንመለከተው እንግዲህ ያካተታቸው ልዩ መስፈርቶች ምንድናቸው? አዲሱን የተሽከርካሪ መለያ ሰሌዳ ቁጥር ለማውጣት ልዩ የሆነ የፊደል ቁጥር መለያና ስቲከር አለው። ከዛ በተጨማሪ በቪየና ስምምነት መሰረት ለኢትዮጵያ የተሰጠ መለያ አለ። ይህም ኢቲ የሚለው ኢቲ ኤች የሚለውን የእንግሊዘኛ ፊደል ማለት ነው፣ ኢትዮጵያን የሚወክለው። ድጋሚ ምዝገባ ማድረግም ያስፈልጋል ማለት ነው። በተለይ ቀደም ያለው መረጃ የተመዝጋቢው እሱን ግምት ውስጥ ባስገባ መልኩ እዛ ላይ የማጥራት ስራ ተሰርቶ ምዝገባ ይካሄዳል ማለት ነው። ይህ የሰሌዳ አዲሱ የተሽከርካሪ መለያ ሰሌዳ ቁጥር በተለያዩ የብርሃን ሁኔታዎች ለምሳሌ በጨለማ ውስጥ በቀንም፣ እንዲሁም ደግሞ ጭጋጋማ በክረምት ወቅትም ቁጥር ሁኔታ ውስጥም ለመለየት የሚያስችል ነው። ከዛ በተጨማሪ ባርኮድ አለው። ኪዋር ኮድ አለው። የዘመኑን የዲጂታል ቴክኖሎጂም መሰረት አድርጎ ተግባራዊ የተደረገ ነው ማለት ነው። ከዛ በተጨማሪ ጨማሪ እንግዲህ በተሽከርካሪ መለያ አርኤፍ አይዲ ወይም ራዲዮ ፍሪኩንሲ አይደንቲፊኬሽን አለው በውስጡ። ይህም የራዲዮ ሞገድን ንክኪ ሳይኖር ማለት ነው መለየት የሚያስችል ነው ማለት ነው። የተሽከርካሪ መለያ ሰሌዳ ቁጥሩን ማለት ነው። ከዚህ በተጨማሪ ኪዋር ኮድም አለው። እንግዲህ የተሽከርካሪ መለያ ቁጥር ጋ ቁጥርም ይሄንን ያካተተ ነው በውስጡ ከዛ በተጨማሪ የተሽከርካሪውን ባለቤትም ስም አለው አድራሻውን የተሽከርካሪ ሞተር ቁጥር እንዲሁም የተሽከርካሪውን ሻንሲ ቁጥርም ያካተተ ነው ማለት ነው በዚህ በዲጂታል ቴክኖሎጂ ተግባራዊ የተደረገው አዲሱ የተሽከርካሪ መለያ ሰሌዳ ቁጥር ማለት ነው ይህ በዚህ እንዳለ አዲሱ የተሽከርካሪዎች መለያ ሰሌዳ ቁጥር ተግባራዊ ሲደረግ ታዲያ ከዚህ ቀደም በአገልግሎቱ ላይ የነበሩ የዜጎችን እንግልት እንደሚቀንስ የትራንስፖርትና ሎጂስቲክስ ሚኒስትር ዴታ በረሆ ሀሰን ተናግረዋል። በዓለም አቀፍ ደረጃ በጠበቀ መልኩ እንደተዘጋጀም ከኢቲቪ ዜና ኢትዮጵያ ጋር በነበራቸው ቆይታ ገልጸዋል። ሚኒስትር ዴታው አንደኛ የአሰራር ተናባቢነትን ያመጣል፣ የዜጎችን እንግልት ይቀንሳል። አንድ ታርጋ ለማገኘት ዜጎች ከፍተኛ ምልልስ ያደርጉ ነበር ይሄ ጥናቱን መሰረት ያደረገ ለውጥ ነው። በጥናት እንዳረጋገጥ ነው ከሰባት ጊዜ በላይ ምልልስ ያደርጉ ነበር። እነዚህን ነገሮች የዜጎችን ምልልስና እንግልት እንዲቀንስ በአሰራር ያጠረ ምልልስ ያጠረ ኮንታክት እንዲኖር ነው የተደረገው። ሁለተኛ ደግሞ ዓለም አቀፍ እና አህጉራዊ ስታንዳርዶችን እንዲሁም እንዳገር ደግሞ በአስር ዓመት እቅዶቻችን ያስቀመጥ ነው የጥራት እና የእድገት ደረጃችን ሊመጥን የሚችሉ የተሻሻሉ አሰራሮችን ለመተግበር ያግዛል። በክልሎች መሃል ትራንስፖርት ባልተቋረጠ ሂደት ውስጥ የዜጎችን ፍላጎት መሰለት መቻል አለበት። በኤክስትርናል ነገሮች መታወክ የለበትም፣ መረበሽ የለበትም። ያ እንዳይሆን መዝጋቢ አካላትና ሎው ኢንፎርስመንት አካላት ብቻ በመነበብ የሚመሩት ዘርፍ እንዲሆን ይረዳል ማለት ነው። የሁሉንም የተሽከርካሪ ሰሌዳ ቁጥር ታዲያ በያዝነው 2018 ዓ.ም ቀይሮ ለማጠናቀቅ እየተሰራ ስለመሆኑ ነው ሚኒስትር ዴኤታው በሪሁ ሀሰን የገለጹት የህትመት ስራው ተጀምሯል። የመጀመሪያ ባች ኦሬዲ ደርሷል። በ2018 ሁሉንም ታርጋ ቀይረን እንወጣለን ብለን አቅደን ነው ያለ ነው። በዋነኛነት አሁን እየሰራንበት ያለ ነው። ይሄ ታርጋ በተለመደው በማኑዋል አሰራር አይሰረጭም፣ አይመራም ማለት ነው። በዲጂታል አማራጭ ነው ኢንድ ቱ ኢንድ ለመምራት ያቀድ ነው። ከዚህ አኳያ የስርጭት የአወጋገድ፣ እንዲሁም ደግሞ የማኔጅመንት አሰራራችን ዲጂታሊ ለመምራት ሲስተም ለመስለማት የሲስተም አልሚ ተቋማትን እያወዳደረን ነው ያለ ነው። ዘገባዎቻችን እንደቀጠሉ ናቸው። 2018 ዓ ም ለኢትዮጵያ ልዩ የማንሰራራት አራት ዓመት ነው ሲሉ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጥላሁን ከበደ ተናገሩ። ርዕሰ መስተዳድሩ ይህንን የተናገሩት በአርባ ምንጭ ከተማ እየተካሄደ ባለው የደቡብ ኢትዮጵያ ክልል ምክር ቤትና የክልሉ ብሔረሰቦች ምክር ቤት ስድስተኛ ዙር አምስተኛ ዓመት የስራ ዘመን ሁለተኛ የጋራ መክፈቻ ስነ ስርዓት ላይ ባስተላለፉት መልእክታቸው ነው። በአመቱ ዋዜማ በታላቁ ህዳሴ ግድብ መመረቅ የተጀመረው ይሄው የሀገሪቱ የማንሰራራት ጉዞ በግዙፍ የልማት ፕሮጀክቶች ተያይዞ ስለመቀጠሉ ርዕሰ መስተዳድሩ በመክፈቻ ንግግራቸው አንስተዋል። ይህ አመት ልዩ አመታችን ነው። የደሙ ጠብታ የላቡ ጠብታ የእንባው ጠብታና የውሃ ጠብታ ድምር ውጤት ያቆመውን ታላቁን የኢትዮጵያ ህዳሴ ግድብ ያስመረቀበት ልዩ የማንሰራራት ዓመቷ ነው። ለኢትዮጵያ ህዳሴ ፕሮጀክት ከፕሮጀክት በላይ ነው። የአርበኝነት መገለጫችን ነው። በአንድነት የተገለጠው አይበገረነት የወለደው የሉዓላዊነት ማስከበሪያ መሳሪያችን ነው። ይህ የኢትዮጵያ አርማ ለሆነው ድል ሁላችንም ደምም ላብም ያዋጣስ ቢሆንም በትጋት፣ በጽናት፣ በቁጭትና ባይበገር ባይነት መርቶ ለዚህ ክብር ላበቃው ለኢትዮጵያ ቁርጥ ቀን ልጅና ኩራት ለሆነው ለጠቅላይ ሚኒስትራችን ክቡር ዶክተር አብይ አህመድ በራሰና በክልሉ መንግስት ስም ምስጋና እያቀረብኩ የተከበረው ምክር ቤት ምስጋና እንዲያቀርብ በትሂትና እጠይቃለሁ። በአዲሱ ዓመት የልማት ስራዎች ታዲያ ትርጉም ባለው መንገድ ተያይዘው ስለመቀጠላቸው የተናገሩት ርዕሰ መስተዳድሩ የማዳበሪያ ፋብሪካ መሰረት መጣል፣ የተፈጥሮ ጋዝና ነዳጅ ምርት ከብዙ በጥቂቱ የሚጠቀሱ ስለመሆናቸው በንግግራቸው ተናግረዋል። በቀጣይ ጊዜያቶችም የክልሉ ልማት ሀገራዊ ለውጡን የሚደግፍ ሆኖ እንዲቀጥል ያደሩ የህዝብ የልማትና የመልካም አስተዳደር ጥያቄዎች ምላሽ እንዲያገኙ በላቀ ቁርጠኝነት መስራት እንደሚያስፈልግ ነው። ጥላሁን ከበደ በመልእክታቸው ያስተላለፉት፣ ክልላችን ወደ ተሻለ የእድገት ደረጃ ለማድረስ ብሎም የበለጸገች ሀገር ለመገንባት የጀመርነውን የብልጽግና ጉዞ አጠናክረን መቀጠል ይገባናል። በዚሁ መሰረት ባለፉት አመታት በየዘርፉ የታዩትን ችግሮች በማረም በኢኮኖሚ በማህበራዊ መሰረተ ልማትና በመልካም አስተዳደር ዘርፎች ያገኘናቸውን መልካም ተሞክሮች በማስፋትና በማጠናከር ሀገራዊ ለውጡን የሚመጥኑ ተግባራትን ለመፈጸም በቁርጠኝነት መንቀሳቀስ ይጠበቅብናል። ስለዚህ ያደሩ የሕዝባችንን የልማትና የመልካም አስተዳደር ጥያቄዎችን ለመመለስ ከመቼውም ጊዜ በላቀ የቁርጠኝነት መስራት ይጠይቃል። የዜና በገታ እየተላለፈላችሁ የሚገኘው እዚህ ሸጎሌ አካባቢ ከሚገኘው የኤቢሲ ዋናው ስቱዲዮ ነው። ከውጭ ለትንታኔ የመረጥነው ዘገባ ላይ ደርሰናል። የእስራኤል መንግስት የጋዛን የሰላም እቅድ አጸደቀም። አሜሪካ የጋዛውን የተኩስ አቁም ሂደት ለመከታተል ታዲያ 200 የሚደርሱ ወታደሮቿን ወደ ስፍራው ስለመላኳ ነው ያስታወቀችው። ሰይፉ ገብረ ጻድቅ። ባለፉት ሁለት ዓመታት ጋዛ በማያባራ የጦርነት መከራ ውስጥ ነበረች። ሕንፃዎቿ ወደ ፍርስራሽነት ሲቀየሩ ብዙ መዋለንዋይ ነዋይ የፈሰሰባቸው መሠረተ ልማቶቿም ወድመዋል። ይህን መከራ ለማቆም ነበር ፕሬዚዳንት ዶናልድ ትራምፕ ባለ ሀያ ነጥብ የጋዛ የሰላም ስምነት ዕቅድ ያቀረቡት። በእቅዱ ዙሪያ በግብፅ የመዝናኛ ስፍራ ሻርማል ሼክ በአሜሪካ ኳታር፣ ቱርክና ግብፅ ሸምጋይነት በውይይት ላይ የቆዩት የጋዛው ጦርነት ተፋላሚዎች እስራኤልና ሐማስ ስምነቱን መቀበላቸው ተስፋ ሰጭ ቢሆንም የእስራኤል ካቢኔ ካላጸደቀውስ የሚል ጥያቄን አጭሮ ነበር። ስምምነቱ የተወሰነ ተቋሙ በካቢኔ ውስጥ ቢያጋጥመውም በመጽደቁ ለዓለም አቀፉ ማኅበረሰብ እፎይታን ሰጥቶታል። በካቢኔው ስብሰባ ላይም የአሜሪካ ልዩ ልዑክ ስቲቭ ዊትኮፍ እና የትራምፕ አማች ጄርድ ኩሽነርም ታድመው ነበር። ያቀረቡት የሰላም ስምምነት ቅቡልነት ማግኘቱን ተከትሎ አስተያየት የሰጡት ፕሬዚዳንት ዶናልድ ትራምፕ ታጋቾቹ በመጪው ሳምንት ይለቀቃሉ ብለዋል። ታጋቾች በመጪው ሰኞ ወይም ማክሰኞ ይለቀቃሉ። ወደዛ አቀናለሁ ብዬ እጠብቃለሁ። እቅዴ በመጪው እሁድ ወደ መካከለኛው ምስራቅ ለማቅናት ነው። እዚያ በመሆን ሁኔታውን በቅርበት እከታተላለሁ። በአማስ ቁጥጥር ስር ከሚገኙት አርባ ስምንት ታጋቾች ሀያው ናቸው በሕይወት የሚገኙት ተብሏል። በስምነቱ የመጀመሪያ ዙር የድርጊት መርሃ ግብር መሰረት እስራኤል በቁጥጥሩ ስር ከሚገኙት 1700 እስረኞች በመቶዎች የሚቆጠሩትን ተለቃለች ተብሎ ይጠብቃል። በሁለተኛው ዙር ደግሞ የትጥቅ ማስፈታት ስራ ይከናወናል ነው ያሉት የዩናይትድ ስቴትሱ መሪ። የሰላም ስምነቱን ተከትሎ ለመጀመሪያ ጊዜ በጉዳዩ ላይ አስተያየት የሰጡት የእስራኤል የውጭ ጉዳይ ሚኒስትር ጌዲኦን ሳር ጦርነቱን እንዲያበቃ የተቀመጡት ግዴታዎች ተግባራዊ መሆን ይኖርባቸዋል ብለዋል። የተኩስ አቁሙ ተግባራዊ ይሆናል። ታጋጆችም በ72 ሰዓታት ውስጥ መለቀቅ ይኖርባቸዋል። እንደኔ እምነት ይህ ሲሆን ነው ጦርነቱ የሚያበቃው። የጋዛን የሰላም ስምነት በጣም ወሳኝ ጉዳይ ያሉት የእስራኤሉ መሪ አገራቸው ለስምነቱ ትግበራ ቁርጠኛ መሆኗን ነው ያመለከቱት። የሐማሱ ከፍተኛ ባለሥልጣን ኦሳማ ሐምዳን የእስራኤል ጦር ከመኖሪያ አካባቢዎች መልቀቅ ጊዜ የሚሰጠው ጉዳይ አይደለም ብለዋል። በመቶዎች የሚቆጠሩ እርዳታ የጫኑ ተሽከርካሪዎች ወደ ጋዛ እየገቡ ሲሆን የተባበሩት መንግስታት ድርጅት ለዚህ ዓላማ 170 ሺህ ቶን ሰብዓዊ እርዳታ ማዘጋጀቱን አስታውቋል። እንደ ከዚህ ቀደሞቹ የተኩስ አቁም ስምምነቶች ካልከሸፈ ይህኛው ለፍልስጤማውያንም ሆነ ለእስራኤላውያን ትልቅ የሰላም በረከት ይዞ መጥቷል። ለዚህም ነው እስራኤላውያንና ፍልስጤማውያን ደስታቸውን እየገለጹ ያሉት። የተኩስ አቁሙን ሂደት ለመከታተልም አሜሪካ 200 የሚሆኑ ወታደሮቿን ወደ ስፍራው እየላከች መሆኗን ኤፍፒ ዘግቧል።